ታሪኩ የሚጀምረው ፕሬዝዳንት ኢብራሂም ትራውሬ በሩሲያ ዋና ከተማ ሞስኮ ምድር ላይ እጅግ ወሳኝና የሁለትዮሽ ግንኙነትን የሚያጠናክር ለአፍሪካና ለሩሲያ ትልቅ ፋይዳ ያለውን ስብሰባ ለማድረግ ከሩሲያ ፕሬዝዳንት ክቡር ቭላዲሚር ፑቲን ጋር ለመገናኘት ወደ ክሬምሊን ወደ ሩሲያ የስልጣን ማዕከል እየተጓዙ ነው። ይህ ጉዞ ከመደበኛው የተለየ ነው። ፕሬዚዳንቱ ከተለመደው በታላቅ የመንግስት ተሽከርካሪዎች ታጅበው በብዙ የጥበቃ አባላት እስኳር ተከበው ከመጓዝ ይልቅ ምናልባትም ከህዝብ ጋር ያላቸውን ቅርበት ለማሳየት ወይንም የሞስኮ ከተማ እንድባዊ ለመቃኘት ወይንም በሌላ ምክንያት ታክሲ መያዝን ነው የመረጡት። ከእሳቸው ጋር የመጡት የልዑካኑ ቡድን የጥበቃ አባላቶቻቸውም የለም፣ ችግር ሊፈጠር ይችላል፣ በሙሉ እስኳድን እንቀሳቀስ ቢሉም ፕሬዚዳንቱ ግን ፈቃደኛ አልነበሩም። በታክሲ ለመጓዝ እንደ መደበኛ ሰው ታክሲ ጠሩ። ፕሬዚዳንት ኢብራሂም ትራውሬ ታክሲ ውስጥ ገብተው ጉዟቸውን ወደ ክሬምሊን ቀጠሉ። የታክሲው ሹፌር ግን መጀመሪያ ላይ ማን እንደሆኑ አላወቅም። በዓለም መድረክ ላይ እየናኙ ያሉ ወጣት የአፍሪካ መሪ እንደሆነ አላስተዋለም። ምናልባትም የፕሬዝዳንቱን ወጣትነት፣ የአለባበሳቸውን ቀላልነት ተመልክቶ ወይም ከዚህ ቀደም ባልተፈወሱ የዘረኝነት ቅሬቶች ተገፋፍቶ ለእሳቸው ተገቢውን ክብርና አክብሮት ከመስጠት ተቆጠበ። ከዚያም አልፎ እጅግ ባለጌና ሳፋሪ ባህሪን ማሳየት ጀመረ። ቃላቶቹ የንቀትና የዘረኝነት መርዝ አላቸው። ስለ አፍሪካ፣ ስለ አፍሪካ መሪዎች፣ ስለ ፕሬዝዳንቱ ማንነት፣ የትውልድ ሀገራቸው ቡርኪና ፋሶ ላይ ስለሚነሱ ጉዳዮች ስህተት የሆኑ በንቀት የተሞሉ አስተያየቶችን ሰጠ። ምናልባትም የአፍሪካ መሪዎች ደካማ እንደሆኑ፣ በራሳቸው እንደማይተመመኑ ወይንም ሌላ አይነት አሳፋሪ ንግግሮችን ተናገረ። ፕሬዚዳንቱን በግል የሚነካ ዲግኒቲያቸውን የሚያዋርድ ክብርን የሚቀንስ ንግግርን ተናገረ። ፕሬዚዳንቱ በታላቅ ትዕግሥት የሾፌሩ ንግግር ሊያልፉት ሞከሩ። የመሪነትን ክብርና ጥበብ በተግባር አሳይተዋል። ነገር ግን የሾፌሩ ባለጌነት ንቀት እየተባባሰ ሄደ። ቃላቶቹ እንደ መርፌ ይጓጉ ነበር። የሾፌሩ አስተሳሰብ ጠባብነትና የዘረኝነት መርዝ በፊቱ ላይ ይነበብ ነበር። ክሬምሊን በር እየተቃረበ ሲመጣ የሾፌሩ ትዕግሥት አልቆ ንቀቱ ሌላ መልክ መያዝ ጀመረ። ጉዞው ቀጥሎ የሩሲያ ሥልጣን ማዕከል ወደ ሆነው ወደ ክሬምሊን ታሪካዊ በር ደረሱ። ፕሬዚዳንት ኢብራሂም ትራውሬ ከታክሲው ሊወርዱ ሲዘጋጁ ያ የሹፌሩ ባለጌነትና ንቀት ድንበር አልፎ ወደ አስደንጋጭና ተቀባይነት የሌለው አካላዊ ጥቃት ተለወጠ። ሹፌሩ በድንገት በንቀት ስሜት ተገፋፍቶ ፕሬዝዳንቱን በአካል ያዘ፣ ገፈተረ፣ ሌላም አይነት አሳፋሪ አደገኛ ጥቃትን ያደረሰ የአንድ አገር መሪ የአፍሪካን ክብር በምድሯ የረገጠ የሩሲያን እንግዳ የሆኑትን ሰው በአካል መንካት ማጥቃት በሩሲያ ምድር ላይ ፈጽሞ ተቀባይነት የሌለው ከባድ ወንጀል ነው። የሹፌሩ ድርጊት ድንበር ያለፈ ድፍረት ነው። በዚያው ቅጽበት በክሬምሊን በር ላይ በጥበቃ የቆሙት የሩሲያ ደህንነት ኃይሎች ይህንን አስደንጋጭ ክስተት ተመለከቱ። የክሬምሊን ዙሪያ የተዘረጉት ዘመናዊ የደህንነት ካሜራዎች ሁሉንም ነገር በግልጽ እያሳዩ ነበር። ሹፌሩ ጥቃቱን እንደፈጸመ የደህንነት ኃይሎች ወዲያውኑ በመብረቅ ፍጥነት እርምጃን ወሰዱ። ምናልባትም ከአራትና አምስት የሚበልጡ የደህንነት አካላት፣ የታጠቁና የሰለጠኑ በቅጽበት ወደ ታክሲው ቀርበው ሹፌሩን በስፍራው በቁጥጥር ሥር አዋሉት። ድርጊቱ እጅግ ፈጣንና ቆራጥ ነበር። ለእንዲህ አይነቱ ድርጊት ምንም ዓይነት ዕድል አልሰጡትም። የአንድ ሀገር መሪ የሩሲያ እንግዳ የሆኑትን ሰው ደህንነትና ክብር ማስጠበቅ ቀዳሚና የማያወላውል ተግባራቸው ነበር። ሹፌሩ በድንጋጤ በድርጊቱ ተጸጸቶ ወይንም ፈርቶ ከመኪናው ውስጥ በኃይል ወጥቶ በደህንነት አካላት ተይዟል። ያ የቅስፈት ድፍረት በቅጽበት አብቅቷል። ይህ አስደንጋጭ ክስተት ሲፈጸም የታላቋ ሀገር የሩሲያ ፕሬዝዳንት ክቡር ቭላዲሚር ፑቲን በክሬምሊን የደህንነት ማዕከል ውስጥ በተዘረጉት ካሜራዎች አማካኝነት ሁሉንም ነገር በቀጥታ እያዩ ነበር። የደህንነት ካሜራዎቹ የፕሬዚዳንት ኢብራሂም ትራውሬ ከታክሲው መውረድ የሹፌሩ ባለጌነት፣ ንቀትና አስደንጋጩ አካላዊ ጥቃት በሙሉ በዐይናቸው ፊት አልፈዋል። ፕሬዚዳንት ፑቲን ይህንን አሳፋሪ ድርጊት ሲመለከቱ ልባቸው በከፍተኛ ቁጣ ተሞላ። ደግሞም እንግዳቸውን ከቡርኪናፋሶ የነፋሶ ድረስ ጋብዘው አምጥተው እንዲህ ያለው ነገር በራሳቸው ግዛት በመፈጸሙ ኀፍረት ቢጤ የተሰማቸው የአንድን ሀገር መሪ የአፍሪካን ወንድማቸውን የሩሲያ እንግዳ የሆኑትን ሰው በሞስኮ ምድር ላይ እንዲህ አይነት ክብር የጎደለው ዘረኛና አሳፋሪ ድርጊት ሲፈጸምባቸው ማየት እጅግ አስቆጣቸው። ፕሬዝዳንት ፑቲን ለክብር ለእንግዳ ተቀባይነት ትልቅ ዋጋ የሚሰጡ መሪ ናቸው። ይህ ድርጊት የሩሲያን ክብር የሚነካ የሩሲያን መልካም ስም የሚያጠፋ መሆኑን ተገንዝበዋል። ወዲያውኑ ያለምንም አቅማማትና መዘግየት በሹፌሩ ላይ ጠንካራና አፋጣኝ እርምጃ እንዲወስዱ ትዕዛዝ ሰጡ። በሹፌሩ ላይ ሙሉ ምርመራ እንዲደረግ ከጀርባው ሌላ ነገር ስለመኖሩ እንዲጣራ እና በሩሲያ ሕግ መሰረት ተገቢውን አስተማሪ የሆነ ቅጣት እንዲሰጡ አዘዙ። ይህ የሚያሳየው ፕሬዝዳንት ፑቲን ለአፍሪካ መሪዎችና ሕዝቦች ያላቸውን ጥልቅ አክብሮት፣ የሩሲያ እንግዳ የሆኑትን ሰው ደህንነት ምን ያህል ዋጋ እንደሚሰጡትና በምድራቸው ላይ የዘረኝነትና የንቀት ድርጊት ፈጽሞ እንደማይታገሱት ነው። የመሪ ኃላፊነት አንዱ አገርንና እንግዳን መከላከል ነውና ይህ አስደንጋጅ ክስተት አንድ የሩሲያ ታክሲ ሹፌር የአፍሪካ መሪን ሲያናንቅና ሲያጠቃ ከዚያም የታላቁ ሀገር የሩሲያ ፕሬዝዳንት በጉዳዩ ላይ ፈጣንና ቆራጥ ክብርን የጠበቀ እርምጃ ሲወስዱ የክስተቱ ዜና በዓለም ዙሪያ እንዳሉ ነፋስ በፍጥነት ተሰራጨ። በተለይም በማኅበራዊ መገናኛ ብዙሃን ላይ፣ በዜና አውታሮች ላይ፣ በፖለቲከኞች መድረኮች ላይ ሰፊ መነጋገሪያ ሆነ። ሰዎች በሾፌሩ አስቀያሚና ዘረኛ ድርጊት እጅግ ተናደዱ። በአፍሪካ መሪዎችና ህዝቦች ላይ አልፎ አልፎ የሚደርሰውን አንዳንድ ንቀትና እድሉ የዘረኝነትን ገጽታ በተመለከተ ሰፊና ጥልቅ ውይይት በዓለም አቀፍ ደረጃ ተደረገ። በሌላ በኩል ደግሞ የፕሬዚዳንት ፑቲን ፈጣንና ክብርን የጠበቀ ምላሽ በብዙዎች ዘንድ ታላቅ አድናቆትን አተረፈ። ለሩሲያ ክብር የሰጠ ለአፍሪካ ደግሞ ትልቅ አክብሮትን ያሳየ የመሪነትን ብቃት ያንጸባረቀ ድርጊት ተደርጎ ተቆጠረ። የአፍሪካ መሪዎች ክብር እንደሚገባቸው ሊከበሩና ሊጠበቁ እንደሚገባ በግልጽ ታይቷል። የክስተት ክብርን የመስጠትና የመቀበል አስፈላጊነት እንዲሁም የሰረኝነትን አስቀያሚነት በዓለም አቀፍ ደረጃ ሊታወስ አድርገዋል። ፕሬዚዳንት ኢብራሂም ትራውሬ በጉዳዩ ላይ በሰጡት አስተያየት ታላቅ የመሪነት ብቃትና ጥበብን አሳይተዋል። ከደረሰባቸው በደልና ንቀት በኋላ በቁጣ ከመነሳት ይልቅ ስለ ሰው ልጅ ክብር አስፈላጊነት በተረጋጋ መንፈስ ተናገሩ። የአንድ ሰው ዘር እየመጣበት ሀገር ወይንም ስልጣን ሳይመለከት ሁሉም የሰው ልጅ ሊከበርና አስፈላጊውን መስተንግዶ ሊያገኝ እንደሚገባው አስመረውበታል። በሩሲያ ምድር ላይ የደረሰባቸው ክስተት ቢያሳዝንም የፕሬዚዳንት ፑቲን ፈጣን እርምጃ ግን የሩሲያ ሕዝብ ለአፍሪካ ያላቸውን ክብር እንደሚያሳይ በግልጽ ይመሰክራል። የእሳቸው ቃላት ከደረሰባቸው በደል በኋላ ያሳዩት መረጋጋትና ለአፍሪካ ክብር የቆሙበት ጽናት በብዙዎች ዘንድ ታላቅ አድናቆትን አተረፈ። መልእክታቸው በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ልብ ውስጥ አስተጋባ። በተለይም ለአፍሪካ ህዝቦችና መሪዎች የክብር ዋጋ ምን ያህል ወሳኝ እንደሆነ ለክብራቸው መቆም እንዳለባቸው የሚያስተምር ነበር። የአፍሪካ መሪዎች የራሳቸው የሆነ ክብር እንዳላቸው፣ በማንም እንደማይናቁ በግልጽ አሳይተዋል። ከክስተቱና ከሹፌሩ መታሰር በኋላ ፕሬዚዳንት ቭላዲሚር ፑቲን አንካራ ግልጽና የማሻማ መግለጫን ሰጡ። ለሩሲያ ክብር ሲሉ በሩሲያ ምድር ላይ በሩሲያ እንግዳ የሆኑ የአፍሪካ መሪ ላይ እንዲህ አይነት ክብር የጎደለውና ዘረኛ ድርጊት እንዲፈጸምባቸው ፈጽሞ እንደማይፈቅዱ በቆራጥነትና በብርቱ ቃል ተናገሩ። ለሩሲያ ህዝቦች፣ ለሩሲያ መንግስት የአፍሪካ መሪዎችና ህዝቦች ያላቸው ክብር ታላቅ እንደሆነ፣ የአፍሪካ ድምጽ በዓለም መድረክ ላይ ዋጋ እንዳለው ያምናሉ የሚል መልእክትን አስተላለፉ። ይህ የፕሬዝዳንት ፑቲን መግለጫ ለሩሲያ ክብር የሰጠ ዓለም አቀፍ ግንኙነት ውስጥ ለክብርና ለእንግዳ ተቀባይነት የሚሰጠውን ዋጋ ያሳየ ነበር። ለአፍሪካ ደግሞ ትልቅ አክብሮትና የድጋፍ መልእክትን ያሳየ ነበር። በሩሲያ ምድር ላይ የትኛውም እንግዳ በተለይ የአፍሪካ መሪ በንቀትና በዘረኝነት እንደማይታይ በግልጽ አስተምረዋል። ይህ መግለጫ በሩሲያና በአፍሪካ መካከል ያለውን ግንኙነት የበለጠ የሚያጠናከር ነው። ውድ የዘይገረም ተመልካቾች ይህ የፕሬዝዳንት ኢብራሂም ትራኦሬና የሩሲያ ታክሲ ሾፌር ታሪክ በአለም ላይ አሁንም ስውር ሆኖም የሚታይ የዘረኝነትን ችግርና ሌሎችን የመናቅ ዝንባሌ እንዳለ ያሳያል አንድ ሾፌር በአንድ መሪ ላይ ያሳየው ድፍረት የተሞላበት ንቀት የችግሩ ጥልቀትና ስፋት ምን ያህል እንደሆነ ይጠቁማል ነገር ግን በሌላ በኩል ለአፍሪካ መሪዎችና ህዝቦች ተገቢውን ክብር የሚሰጡ ለዲግኒቲ ዋጋ የሚሰጡ ዘረኝነትን የማይታገሱ ሀገራትና መሪዎች እንዳሉ ማሳይቷል። የፕሬዝዳንት ፑቲን ፈጣን ቆራጥና አስተማሪ እርምጃ፣ የፕሬዝዳንት ትራኦሬ ደግሞ የተረጋጋ በጥበብ የተሞላና የክብር መልእክት ያስተላለፈ ምላሽ ለሁላችን ትልቅ ትምህርት ነው። የአፍሪካ ልጆች የአፍሪካ መሪዎች ጥቁርነታቸው ሊከበር ይገባል። በማንም ሊናቁ ይገባ ለክብራቸው መቆም፣ በራሳቸው መተማመንና ዘረኝነትን በማንኛውም መልኩ መዋጋት አለባቸው። ይህ ክስተት የአፍሪካ መሪዎች በዓለም መድረክ ላይ ያላቸውን ቦታ እየጨመረ መሆኑን ድምፃቸው እየተሰማ መሆኑንና ክብር እየተሰጣቸው መሆኑን የሚያሳይ ነው። ይህን አስደንጋጭ ግን አስተማሪ ታሪክ ከወደዳችሁት ላይክ በማድረግ ይህንን ታላቅ መልእክት ለሌሎች በማጋራትና ገንቢ አስተያየታችሁንም ከስር በመጻፍ ቤተሰባችንን እንዲቀላቀሉ። የእናንተ ድጋፍ ለኛ ትልቅ ብርታት ነው። ለተጨማሪ አስደሳች፣ አስተማሪና ወቅታዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁን ከልብ እናመሰግናለን። ክብር ለሁሉም ይሁን። የዘረኝነት መርዝ ይጥፋ።